አዲስ ቀን ላይ ናቸው ተመልካቾች፣ አብራችሁም ስላላችሁ እናመሰግናለን። አስቀድመን ያነሳነውን የኪነ ጥበብ እና የቱሪዝም መዳረሻዎቻችንን በተመለከተ ያነሳነው ርዕሰ ጉዳይ በዚህ መንገድ አይደለም፣ የሀገር ጉዳይ አድርገን አንስተነዋል። ቀን በዜና ኢትዮጵያ፣ ምሽት በኢቲቪ አምሳ ሰባት ተጨማሪ ሀሳቦችን አክለን ወደ እናንተ የምናደርሰው ነው የሚሆነው። ከወዲሁ እንድትከታተሉት እንጋብዛለን። እንቀጥላለን በአዲስ ቀን የዶት ስትሪም መረጃዎችን እንከታተላለን። አሁን ባልደረባችን ናትናኤል ደግሞ በመግቢያችን ላይ ያስተዋወቀን ጉዳዮች ይዞ ተመልሶ ተገናኝተናል። ከእሱ ጋር ቆይታ እናደርጋለን። ናትናኤል፣ በድጋሚ እንኳን ደህና መጣህ። ከውድ ቤት ለመጀመር ራቀድሃል። በትክክል። በትናንትና ዕለት እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በደማቁ የመዝናኛ ቻናል ላይ የሚሄድ አዲስ የመዝናኛ ዝግጅት ይፋ አድርጓል። እሁድ ቤት በይፋ በትናንትናው ዕለት ተከፍቷል። እንግዲህ ይህ የእሁድ ቤት ዝግጅት ለአንድ ዓመት ያክል የኢትዮጵያ ብሮድካስቲንግ ኮርፖሬሽን ባለሙያዎች፣ አዘጋጆች ከጥንስሱ ጀምሮ ሲዘጋጁበት የቆዩ ከዛ በኋላ ደግሞ በጣም ብዙ ቀረጻዎች የተደረጉበት ራሱን ችሎ ደግሞ አዲስ ስቱዲዮም የተገነባለት ልዩ የመዝናኛ ዝግጅት ነው። እሁድ እሁድ የሚሄደው የዚህ የመዝናኛ ዝግጅት በትናንትናው ዕለት በተከፈተ ሰዓት እንግዲህ በቴሌቪዥን ቻናሎች ሄደው የቀጥታ ስርጭት ባሻገር በኢቢሲ ዶት ስትሪም ባሉ የማህበራዊ ትስስር ገጽ አማራጮችም እንደዚሁ በስፋት ሲሰራጭ ነበር። በሁሉም አማራጮቻችን ላይ ላይቭ ወተን ነበረ። የነበረው አቀባበል ሰው ገብቶ የነበረው በሺዎች የሚቆጠሩ ሰዎች በቀጥታ ስርጭት እንግዲህ በዶት ስትሪምም አማራጮች ሲመለከቱት ነበረ። በጣም ጥሩ የሚባሉ አስተያየቶችም እንደዚሁ ሲሰጡት ነበረ። ከዛ ባሻገር እንግዲህ የአዳዲስ የመዝናኛና የቁም ሁሉም ነገር ዝግጅቶችን ይዞ የመጣ አዲስ ፕሮግራም አቀራረቡ በይዘቱም ከዚህ ቀደም ከነበሩት በጣም የተለየ የነበረም ጭምር ነው። ከዛ ባሻገር በትናንትናው ዕለት ከ60 ዓመታት በኋላ እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቴሌቪዥን ቻናሉ ከተጀመረ 60 ዓመት ሆኖታል። በ1957 ነበረ የመጀመሪያ ስርጭቱን ያደረገውና ከዛ በኋላ እንግዲህ ልዩ በሆነ ስነ ስርዓት የግርማ በየነ አርቲስት ግርማ በየነ ሙዚቃዎች ስራዎቹን ማቅረብ ችሎ ነበረ። እንከን የለብሽ የሚለውን ስራውን እና ሌሎችንም የመድረክ ስራዎቹን እንግዲህ በቀጥታ ከኢቢሲ ባንድ ጋር እዚሁ በስቱዲዮ ውስጥ የተቀረጹም እንደዚሁ ተላልፈው ነበረ። በጣም ብዙ ተመልካቾችን ያገኘ በጣም ተወዳጅነትንም ያፈራ ነበር። እንግዲህ በአስተያየት ሰጪዎች በተለይ አንጋፋና ታዋቂ አርቲስት የሆኑት ሙሉ አለምን እና ሚኪን እንደዚሁ ሲያደንቁ ነበረ። አርቲስቶቹ ለአቅራቢዎቹ ያላቸውን ፍቅርና ክብር ሲገልጹ ነበረ። ሌላው በዝግጅቶቹ እንግዲህ በጣም ሰፊ ናቸው። ወደ ሰባት ስምንት አይነት ዝግጅቶች የቀረቡበት ነው። ደርሶ መልስ በሚለው የጉዞ ለምለሚቱን ይርጋለም ለማሳየት ተችሎ ነበረ። በዛ የነበረው ቆይታ እንደዚሁ ልዩ እንደነበረ አስተያየት ሰጪዎችም ሲናገሩ ነበር። ኢቢሲ ክላሲክስ በሚል ደግሞ እንደዚሁ የሲድኒ ኦሎምፒክ ላይ ኢትዮጵያ የነበራትን ተሳትፎ የነበረውን ስሜት የሚያሳይ እንደ ቤተሰብ ቁጭ ብለው ስሜቱን የተጋሩበትም እንደዚሁ የነበረ ነው እንግዲህ አርቲስት ግርማ ያቀረበው የሙዚቃ ስራ እንደዚሁ በጣም ተወዳጅ ስራዎቹ በጣም ብዙ ተመልካቾችም ያገኘ ነበር በነገራችን ላይ እንትን ይሄ ግርማ በኘ ነ ያው እኔ በጣም ከምወዳቸው ቆየት ካሉ ሙዚቀኞች ውስጥ ነው እና ምንድን ነው የገረመኝ በቃ ምን ያህል የተፈጥሮ ድምፅ ምን ያህል ለኪነ ጥበብ ለሙዚቃ መሰጠት ድምጽ ሳይበረዝ እንደዚህ መዝፈን ማለት መድረክ ላይ የተለየ ስሜት ይፈጥርበታል። ና ኢትዮጵያ በአንጋፋ አርቲስቶቿ በዚህ ረገድ የታደለች ትመስላለች። ብዙ አንጋፋ አርቲስቶች እድሜያቸው ትልቅ ከሆነም በኋላ መድረክ ላይ ወጥተው ስራዎቻቸውን በሚገርም ብቃት ሲያቀርቡ ይስተዋላል። ና ከስልሳ ዓመት በኋላ እዚ ኢቢሲ ስቱዲዮ ውስጥ በዚህ መልኩ የቀረበው በጣም ቆንጆ የሙዚቃ ስራ ነበረ። በነገራችን ላይ ከግርማ በየነ በተጨማሪ የኢትዮጵያ አይደል ፈርጦች ከዚህ ቀደም ያሸነፉ አይድል ፈርጦችም እንደዚሁ የተለያዩ ሙዚቃ ስራዎችም አቅርበው ነበርና፣ በተለይ በዩቲብ ላይ የኢቢሲ የኢንተርቴንመንት የዩቲብ ቻናል አለን። በኢንተርቴመንት ዩቲብ ቻናላችን ላይ ወደ አራት መቶ ስልሳ ሺህ በላይ ሰብስክራይበር ያለው ቻናል ነው። እና የሙዚቃ ስራዎቹ በጣም ተወደው ብዙ አስተያየቶች ሲሰጥባቸውም ነበረ። እንግዲህ ኢቢሲ የይዘት ቤት ነው፣ የጥበብ ቤት ነው ሲባል አንዱ በእነዚህ የጥበብ ስራዎችም የሚገለጽ እንደሆነ ማሳያም ሆኖ ማቅረብ የሚቻል ነው። ሌላው በትናንትናው ዕለት ከእሁድ ቤት ቀጥሎ የቀረበው የኢትዮጵያ አይድል ሾው ነው። ጉዞ ጥበብን ፍለጋ በሚል በኢትዮጵያ ከሃያ በላይ ከተሞች ተዘዋዙረው የተለያዩ በሺዎች የሚቆጠሩ የኢትዮጵያ የጥበብ ሰዎችን፣ ወጣቶችን ማሳተፍ እድል መስጠት የተቻለበትን ፕሮግራም ነበረ። በትናንትና እለት ከሐረር የነበረው እንደዚሁ ተላልፎ ነበር እና እንግዲህ በኢቢሲ የመዝናኛ የማህበራዊ ትስር ገጾች ላይ በዩቲዩብ በቲክቶክ እንዲሁም ደግሞ በቴሌግራምና ና ዋናው የፌስቡክ የመዝናኛ ቻናላችን ላይ እነዚህን ፕሮግራሞች በተለያየ መልኩ ማግኘት ይችላሉ ተመልካቾች። ኢንስትግራም ላይም እንደዚሁ ሙዚቃዎቹም ፕሮግራሞቹም ተጭነዋል። ስለዚህ በስፋት ገብተው መመልከት ትናንትና፣ ምናልባት ሳያዩ የቀሩም ካሉ ሰዓትና ጊዜ በማይገድበው በኢቢሲ ዶት ስትሪም በኩል መመልከት ይችላሉ። የሚለውን ለማሳየት ነው ቀጥሎ የምንሄደው እንግዲህ በእስራኤል እና በኢራን መካከል የሚደረገው ጦርነት እንደቀጠለ ነው። በጦርነቶች፣ በግጭቶች በተፈጥሮ አደጋዎች በሚከሰቱ ወቅት በማህበራዊ ትስስር ገጾች ላይ ሀሰተኛ መረጃዎች በጣም ይስፋፋሉ። ከዚህ አንዱ መገለጫው ይህ በኤአይ የተሰራ ምስል ነው። እንግዲህ ይህ ምስል የእስራኤል ኤስ 35 የተሰኘው ጀት ተመቶ ስለመውደቁ እና ያንን የሚያሳይ ምስል ነው በሚል ነው በኮሪያ ቋንቋ መጀመሪያ ላይ የተለቀቀው ከዛ በኋላ ግን በተለያዩ ማህበራዊ ትስስር ገጾች ላይ በስፋት ሲዘዋወር የነበረ ምስል ነው። ይህ ምስሉ ሙሉ ለሙሉ በኤአይ የተሰራ እንደሆነ ኤኤፍፒ ፋክት ቼክ ማረጋገጡን ይፋ አድርጓል። እንግዲህ ኤኤፍፒ ፋክት ቼክ ባደረገው ምርመራ ምስሉ በሰው ሰራሽ አስተውሎ የተሰራ እንደሆነ፣ በምስሉ ዙሪያ የሚታዩት ሰዎች አተኩረን ብንመለከታቸው፣ እንዲሁም ደግሞ እስራኤል አሉኝ ከምትላቸው እጠቀምባቸዋለሁ ከምትላቸው የጦር ጀቶች ስሪት ጋር የተለየ መሆኑ እንዲሁም ደግሞ በኤአይ የተሰራ ስለመሆኑና ሰዎቹም እንደዚሁ ያሉበት ሁኔታ የሰውነት ቅርጽን የያዙ አለመሆኑ በኤአይ መሰራቱን የሚያረጋግጥልን ነው ሲል ነው ኤኤፍፒ ፋክት ቼክ ይፋ ያደረገው። እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በዶት ስትሪም የፋክት ቼክ የሚያደርግበት የፌስቡክ ገጽ አለው። በዛ በሀገር ውስጥም የተለያዩ ሀሰተኛ መረጃዎች በስፋት እንደዚሁ ሲሰራጩ ይታያል። በዓለም አቀፍም እንደዚሁ ታዋቂ ሚዲያዎች የሚያወጧቸውን የፋክት ቼክ የሚያደርጓቸውን እውነታውን የሚያጋልጡባቸውን መረጃዎች በዚህ የፌስቡክ ገጽ ላይ ማግኘት ይችላሉ ተመልካቾች። አሁን አሁን እንዲያውም በእኛም ሀገር በአማርኛ የተሰሩ አጫጭር የኤአይ ቪዲዮዎችን እያየን ነው። በጣም ብዙ ሰው እያሳሳቱ ይመስለኛል እና እዚህም ላይ በተሰሩ በጣም ጥሩ በትክክል በነገራችን ላይ ኦልሬዲ ተሰርተው የተጫኑ በጣም በርካታ በአማርኛ በኤአይ የተሰሩ ቪዲዮዎች አሳሳች ምስሎችንም እንደዚሁ በዚህ የፌስቡክ ቻናል ላይ ይጋራሉ። እሱን ገብተው መ መመልከት ይቻላል። ለዛሬ ያስኳቸው ስነስርዓቶች ይህን ይመስላሉ። እናመሰግናለን መልካም